ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ይህ አማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቃል አቀባዩ ፋኖ ማርሸት ጸሐዮም፣ አብይን አናቆየውም፣ አገዛዞን እያፈራረስን ነው ነው ሲሉ ተናገሩም። በቅርቡ ክተት እንጠራለን ህዝብ ሆይ ተዘጋጅ ሲሉም ተናግረዋል። ቃል አቀባዩ የአዲስ አበባው ጉዞም እንደተቃረበ በጠቀሙበት ንግግራቸው በቀጣይ አፋ በሃያቀደውን እቅድም ተናግረዋል። ከቃላ ቀባዩ ጋር የተደረገውን ቃለመጠይቅ መጠይቅ በድምጽ ይዘነዋል ይዘናዋል እና አስደምጣችኋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም ተጠናክሮ ቀጥሏል። የፋኖ ኃይሎች በድል ጎዳናም እየገሰገሱ ነው ተብሏል። የምር ወዳጁ ና የኢንጂነር ደሳለኝ ጦራቸው በአንድ ላይ ተጣምሮ ውጊያ ማድረጉ ተሰምቷል። በውጊያውም በርካታ የወሎ ቀጠናዎች ከአገዛዙ ሰራዊት ነጻ ነፃ ወጥተዋል። በዚህ ውጊያ የአገዛዙ ወታደር ሙትና ቁስለኛ ሆኗል። ዝርዝር ዘገባ ይዘንበታል። በጎንደር ሄሊኮፕተር የሞቱና የቆሰሉ ወታደሮችን ለመውሰድ መምጣቷን ተነግሯል። በጎንደር የአገዛዙ የጦር መኪኖች ከነ ወታደሮቻቸው ዶግ አመድ ሆነዋል። ፋኖን በመክዳት አገዛዞን የተቀላቀለው የጸዳሉ ደሴ ጓደኛም ቆሪጥም በፋኖ ጥይት ተመቷል። በጎንደር በፋኖ መብረቄ ጥቃት በአገዛዙ ላይ የደረሰው ምት ከባድ ነው ተብሏል። በጎንደር የፋኖ ኃይሎች ከአገዛዙ ሰራዊት አስለቅቀው የተቆጣጠሯቸው ይዞታዎችም በየቀኑ እየጨመሩ ነው። ዝርዝር ዘገባ ይዘንበታል። በጎጃም እንዲሁም የዘመነ ካሴ ልጆች አፋባሃ የጎጃም ቀጠናም ድል ተቀዳጅቷል። ወደ አገዛዙ ካምፕ በመግባት ቀዶ ገመድ አድርገውታል። በጎጃም የአገዛዙ ጦርም እርስ በራሱ ውጊያ ጀምሯል። ከጎጃም የተሰማውን ሰበር መረጃም በዝርዝር እናስደምጣችኋለን። በሌላ በኩል ከውጪም የኢራንና የእስራኤል ጉዳይ እንመለከታለን። ሌሊቱን ኢራን ጥቃት ብፈጽምም እስራኤል 97 ጥቃቶችን መክቻለሁ ስትል ተናግራለች። ትራምፕ ኢራንን ገሃነም ይጠብቃታለም ሲሉ ተናግረዋል። ጉዳዩ ተባ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 ታጌዎች ታበረታቱ ዘንድ እየጠየቅን እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ ኢራን ትላንት ሌሊቱን ጥቃት መክፈቷ ተነግሯል። ኢራን ወደ እስራኤል በርካታ ሚሳይሎችና ድሮኖችን አስወንጭፋለች። የእስራኤል መከላከያ ሚኒስትር ትላንት ምሽት የኢራን ጥቃትን ተከትሎ የሚከተለውን መረጃም ሰጥቷል። ኢራን በሁለት ዙር ከመቶ ያላነሱ ሚሳይሎችን ተኩሳለች። አብዛኞቹን አክሽፈናቸዋል ሲልም ተናግሯል። በመረጃዎቹ መሰረት 97 ፐርሰንት የሚሆኑት የኢራን ሚሳይሎችና ድሮኖች በእስራኤል መከላከያ ሰራዊት እንደከሸፉ ነው የተነገረው። በህንፃዎች ላይ መጠነኛ ጉዳት ደርሷል። አንዳንዶቹ ጉዳቶች የተፈጠሩት በከሸፉት የሚሳኤል ቁርጥራጮች ነውም ተብሏል። እነዚህ ሚሳኤሎችን ለማክሸፍ አሜሪካን ተሳትፋለች ተብሏል። በጥቃቱ አርባ የሚሆኑ እስራኤላውያን ተጎድተዋልም ተብሏል። ነገር ግን በኢራን ጦር ጉዳት የደረሰባቸው ነጻ ሲቪሊያን መሆናቸው ነው የተነገረው። ከዚህ ጋር በተያያዘ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወደ ኢራን ሌላ ጥቃት በመንገድ ላይ ነው ሲሉም ተናግረዋል። የኢራን መሪዎች ምን እንደሚመታቸው ወይንም በምን ሰዓት እንደምንመታቸው አያውቁም፣ በምን እንደምንመታቸውም አይገነዘቡም ሲሉም ተናግረዋል። እኛ በዓለም ላይ የተሳኩ ወታደራዊ ኦፕሬሽኖችን በመስራት ማንም አይስተካከለንም ሲሉም ቤናሚን ኔታንያሁ ተናግረዋል። ኢራን በህዝብ መኖሪያ ላይ ለፈጸመችው ጥቃት ዋጋ ትከፍላለች ሲሉም ተናግረዋል። እኛ ጥቃቶችን ስንፈጸም ወታደራዊ ዞታዎችና የኢራን ማብለያ ተቋማቶቻቸው ላይ ነው። እነሱ ግን ንጹሐን በሚንቀሳቀሱበት ቦታ ከተማ ላይ ነው ጥቃት የሚፈጽሙት ሲሉ የእስራኤል መከላከያ ሚኒስትር ጉዳዩን በመግለጽ ዓለም አቀፉ ማህበረሰብ ኢራንን እንዲያወግዙም ጠይቀዋል። እስራኤል ለሚቀጥሉት 14 ቀናትም በኢራን ላይ ተከታታይ ጥቃት እንደምትፈጽም መረጃዎች እየወጡ ነው። ሌሊቱን ኢራን ከፈጸመችው ጥቃት በኋላ እስራኤል ወዲያውኑ የአጸፋ ምላሽ የሰጠች ሲሆን በርካታ የኢራን ኒኩለር ማብለያዎችም ተመተዋል። እስራኤል በሮፍደን ግዛት የሚገኘውም የኢራን ዋነኛ የኒኩለር ጣቢያንም አውድመዋለች። የእስራኤል አየር ኃይል አሁን ላይ የኢራንን የመሬት ውስጥ የኒኩለር ማበልጸጊያም ተቋሚ ሆነውን ፎርዶን በቦምብ እየደበደበ መሆኑም የኢራን ሚዲያዎችም ዘግበዋል። እስራኤል ጥቃቶቿን አጠናክራም እንደምቀጠል ስትገልጽ፣ አሁንም በጥቃቶቹ በርካታ የኢራን ወታደራዊ ግዛቶች እየወደሙ መሆኑም ተነግሯል። ይህ በእንዲህ እንዳለም ኢራን ገና መዓት ይዘንብባታል ሲሉ ትራምፕ ተናግሮ፣ ይህ የእስራኤል ጥቃት ጅማሮ ነው፣ እስራኤል በሚቀጥሉ ቀናት ከዚህ የባሰ ከባድ ጥቃት ትፈጽማለችም ብለዋል። ምርጡንና እጅጉን የረቀቀ አውዳሚ ጦር መሳሪያም አምራች ሀገር አሜሪካ መሆኗን ለማስታወስም እወዳለው ሲሉ የአሜሪካው ፕሬዚዳንት ተናግረዋል። በአሜሪካ እጅ የሚገኙ ምርጥ የጦር መሳሪያዎች በእስራኤል እጅ ውስጥም ይገኛሉ፣ እንዴትና መቼ መጠቀም እንዳለባቸውም ያውቃሉ ሲሉ ትራምፕ ተናግረዋል። ኢራን ከአሜሪካ ጋር የኒኩሌር ጣቢያ እንዳይኖራት ስምምነት ለመፈጸም ትክክለኛው ጊዜም አሁን ነው ብለዋል። ካልሆነ ግን የኢራን ኢምፓየር ታሪክ ሊሆን ይችላልም ሲሉም ተናግረዋል። የኢራን የሌሊቱ ጥቃትም እንደተጠበቀው እንዳልሆነ ተነግሯል። እስራኤል የኢራንን 97 ፐርሰንት ጥቃት ማቋረጧን ስትናገር፣ ከቁጥጥር ውጭ በሆኑት 3 ፐርሰንት ጥቃቶች ደግሞ በእስራኤል ዋና ከተማ ቴላቪቭ ሁለት የግለሰብ መኪኖች ሲፈነዱም ሁለት የመኖሪያ ህንጻዎች ደግሞ መመታታቸውን የተገለጸው፣ በዚህም ኢራን ንጹሃን ዜጎች በሚንቀሳቀሱበት አካባቢ በፈጸመችው ጥቃት በርካታ ዓለም አቀፍ ትችትም እየደረሰባት ነው። በምስራቅ በለሳ ወረዳ ቆላ ሐሙሲት ከተማ ላይ በተደረገ የአጭር ሰዓት ውጊያ ከ25 በላይ የአገዛዙ ወታደሮች ሲገደሉ በርካቶች ደግሞ መቁሰላቸው ታወቀ። የአማራ ፋኖ ነው ብሔራዊ ኃይል ጎንደር ቀጠና አምስተኛ ዳግማዊ ቴዎድሮስ ኮር ስር በሚገኘው የንስር በለሳ መቀጣው እጅጉ ክፍለ ጦር አንድ ብርጌድ አባላት በትላንትና ሁለት በምስራቅ በለሳ ወረዳ ቆላ ሐሙሲት ከተማ ዘልቀው በመግባት ለሶስት ሰዓት የቆየ ልዩ ውጊያ ማካሄዳቸውን ሚዲያችን ኮሮን ህዝብ ግንኙነት መምሪያም ካነጋገረ በኋላ ለማረጋገጥ ችሏል። በዚህ ውጊያ ሀያ የሰሜን ምዕራብ እዝ መከላከያ ሰራዊትና አምስት የሚሊሻ አባላት በድምሩ ሀያ አምስት ያገዛዙ ወታደሮች ሲገደሉ በርካቶች ቆስለዋል ሲሉ የአይን ማኞች ገልጸዋል። ሞትና ቁስለኛ ከተደረጉ የጸረ አማራው ቡድን ወታደሮች በተጨማሪም ስድስት ክላሽንኮቭ መሳሪያ በፋኖ እጅ መግባቱን የኮሮ ህዝብ ግንኙነት መምሪያም አስታውቋል። እዚሁ ጎንደር ላይ ስንቆይ ዐጼ ፋሲለደስ ክፍለ ጦርና ኢንጂነር ስመኘው በቀለ ክፍለ ጦር በጥምረት በፎገራ ወረዳ በአገዛዙ ሰራዊት ካምፕ ላይ በክፈቱት መብረቀኛ ጥቃት ከወጅ ጊዮርጊስ የጀመረው አውደ ውጊያ ሲትዛብ ተራራና ዶሮ እርባታ ላይ የነበሩ የአገዛዙ ምሽጎችን በምድርም ማመስ የብልጽግናን ኃይል ዋናው አስፋልት ድረስ አስፈርጥጠው እየቀጠቀጦም አባረውታል ሲሉ የመረጃ ምንጮች ገልጸዋል። በዚህ አውደ ውጊያ የብልጽግና አንድ አይሱዚና አንድ ፓትሮል ተሽከርካሪዎች ከጥቅም ውጭ ሲሆኑ የአገዛዙ ሰራዊት ቁስለኛ በሁለት ፓትሮል ተጭኖ ወደ ደብረ ታቦር መሄዱም ተነግሯል። በተመሳሳይ ወጂ ጊዮርጊስ ውጊያው እንደጀመረም የኢንጂነር ስመኘው ውስን ሰራዊት አለምበር ከተማም ውጊያም አድርጓል። በሁለቱ የአውደ ውጊያ ቦታዎች ከጠዋት ሁለት ሰዓት እስከ ስድስት ሰዓት ድረስ ውጊያው ሲቀጥል፣ አግዛዙ በቁስም በአካልም በስነ ልቦና በእጅጉ ኪሳራ ደርሶበታል ሲሉ የአይን ማኞች ገልጸዋል። ደብረ ታቦር ከተማ ሜጀር ጀነራል ውባንት አባተ ተወርዋሪ ክፍለ ጦር በሰራው የተጠና የከተማ ኦፕሬሽን የአማራ ህዝብን በካዱ በአዴን ሰራሽ ሚሊሻዎች ላይም ከበድ ያለ ጥቃት ተሰንዝሯል። በቅጽል ስሙ ቆራጡ ተብሎ የሚጠራው አቶ በለጠ አንዳርጌ በተፈጸመበት ድንገተኛ ጥቃት ቆስሎ ሆስፒታል መግባቱም ተሰምቷል። የፋኖን ትግል በመክዳት ለአገዛዙ እጁን ከሰጠ ወራቶችን ሳስቆጠር ነው አቶ በለጠ አንዳርጌ በፋኖ ኃይሎች የተመታ። አቶ በለጠ በትላንትና ሁለት ከቀኑ 9 ሰዓት ተኩል ገደማ በደብረ ታቦር ከተማ ልዩ ቦታው መስቀል ስጋ ቤት ውስጥ ባለበት ነው ለጊዜው ማንነታቸው ባልታወቁ አካላት ጥቃቱ የተፈጸመበት ሲሉ የሚዲያችን ምንጮች የገለጹት። አቶ በለጠ፣ አንድ አርጌና አቶ ጸዳሉ ደሴም ከሳምንታት በፊት ለጸረ አማራው የብልጽግና ቡድን እጃቸውን በመስጠት በአማራ ህዝብ ላይ የክህደት ጥግ መፈጸማቸውም ይታወሳል። በዚህ ስኬታማ የታቀደ ስራ ብዙዎች ወዲያውኑ ሲሞቱ ቆራጡና ውስኖች ደግሞ እጅግ ከባድ አደጋን እንዲቀበሉ ተደርጓል፣ ሲሎም የፋኖ ኃይሎች አስታውቀዋል። ከደብረ ታቦር ሆስፒታል ማንነታቸው ያልታወቁ አራት አስክሬኖች በድብቅ እንዲወጡም ተደርጓል። ቆሬት ከባድ ሰው ሰራሽ አደጋ ቢያጋጥማትም እግሮቿን ከመቆረጥ ውጪም እንዳልሞተችም ተረጋግጧል። በዚሁ ምሽት 3 ሰዓት ከ45 ላይ አገዛዙ ሄሊኮፕተር ደብረ ታቦር በማምጣት ሬሳውንና ቆስለኛውን ይዞ መሄዱም ተነግሯል ተናግሯል። ይህ በእንዲህ እንዳለ አፋብኃ በወሎና ሸዋ ቀጠና በጥምረት በወሰዱት እርምጃ የገዢው ቡድን ወታደር ዘርግቶት የነበረው ኬላ በቁጥጥር ስር ማዋላቸው ታወቀ። በአማራ ፋኖ ብሔራዊ ኃይል ድርጅት ስር በዋረካው ምድር ወዳጅ የሚመራው የወሎ ቀጠናና በአርበኛም ኢንጂነር ደሳለኝ ሲያስብ ሸዋ የሚመራው የሸዋ ቀጠና ፋኖ በጥምረት በደቡብ ወሎ ዞን ምዕራብ ወረዳ በነበሩ የአገዛዝ ወታደሮች ላይ የተጠናከረም እርምጃ መውሰዳቸውን የወሎ ቀጠና ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። አፋብሃ በሸዋ ነጎድጓድ ክፍለ ጦርና አፋብሃ በወሎ ልጅ ያሱ ኮር ስር የሚገኘው ቤተ አማራ ክፍለ ጦር በጋራ በመሆን በደቡብ ወሎ ዞን ወግድ ወረዳ ጎረንጂና ሰኮር እንዲሆን ጎለሌ በተባሉ ቀጠናዎች ውስጥ በነበረውም የአገዛዙ ወታደሮች ላይ እርምጃውን የወሰዱት በትላንትና ሁለት ማለዳ ጀምሮ ሲሆን በዚህም በብልጽግና ኃይል ላይ ከባድ ጥቃት በመሰንዘር ታ ሞላ ድል ተቀዳጅተዋል ነው የተባለው። በዚህ ውጊያ ጎረንጂ ከተማን ጨምሮ በብልጽግና ቁጥጥር ስር የነበሩ በርካታ ቀጠናዎች ነጻ የወጡ ሲሆን ከላላ ከተማም በቅርብ ርቀት የአገዛዙ ወታደሮች ኬላ ዘርግተው ተሽከርካሪዎችን ሲዘርፉበት የነበረው አካባቢም በፋኖ ቁጥጥር ስር መግባቱን አፋብሃ በወሎ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም ጨምሮ ገልጿል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ የአፋብሃ ጎጃም ቀጠና የሀዲስ አለማየሁ ሰባተኛ ክፍለ ጦር መብረቁ ብርጌድ ከሌሊት 10 ሰዓት እስከ 12 ሰዓት ወጀልና ዱቄ ከተሞች ላይ ከፍተኛ ውጊያም አድርጓል። በውጊያው አምስት የብልጽግና ኃይል እስከ ወዲያኛው ሲሸኝ፣ አራት ቁስለኛ እንዲሁም ደመቅ አያለ የተባለ ሚሊሻም አንድ ያገዛዙ መከላከያ አባል ምርኮኛም ተደርጓል። በዚህ ውጊያም የቦቆላማ አባይ ብርጌድና ጥቁር አንበሳ ልዩ ተወርዋሪ ኃይል በደፈጣ መንገድ በመዝጋት ሚናቸውን ተወጥተዋል ሲሎም የፋኖ ኃይሎች ገልጸ ገልጸዋል። በሌላ ዜና ከኮርክ ከተማ ሰባት የመከላከያ አባላት እርስ በራሳቸው የተኩስ ልውውጥ በማድረግ ሁለቱ ሲገደሉ ሁለቱ ደግሞ ቆስለው አብራጃት ብርጌድን ተቀላቅለዋል ሲል ፋኖ መምህር እንደ ሰው ታምሮ የአዲስ አለማየሁ ሰባተኛ ክፍለ ጦር ህዝብ ግንኙነት ኃላፊም ገልጸዋል። ማርሸት ጋር የተደረገውን ቆይታ እንጋብዛችሁና አድመጠን። ፋኖ ማርሸት ፀዩን መስመር ላይ አግኝቻለሁ። ፋኖ ማርሸት ስለጊዜ በመስ ተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ ወንድማዴ መልካም። እንግዲህ ማርሸት ያው ሁለተኛ ዓመት እየያዘ ነው። ምናልባት በትክክለኛ አቆጣጠር ወደ አማራ ክልል የገባው ሰራዊቱ ሐምሌ 15 2015 መሰለኝና ያው ሁለተኛ ዓመት እያልን ማውራት እንችላለን። 23ኛ ወር ነው 24ኛው እየተጠጋ ስለሆነ በዚህ ሁለት ዓመት ውስጥ እንግዲህ ፋኖች በተለያየ መንገድ ተጠናክራችሁ የወጣችሁበት፣ መከላከያ ሰራዊቱ በሁለት ሳምንት ያለውን ወደ ሁለት ዓመት የተጎተተበት፣ አሁን ደግሞ በቅርቡ ፊልድ ማርሻል ብርሃኑ ጁላ በህዝብ ተወካዮች ምክር ቤት ቀርበው ዘጠና ከመቶ አጠናቀናል። ጨርሰናል፣ አጥፍተናል፣ ሰኔ ሰላሳ ድረስ ልክ እንደ ድሮ ተማሪ ነገሮች ሁሉ ይቋጫሉ የሚል መግለጫ ሰጥተዋል፣ አስፈራርተዋል። ተደጋጋሚ ነገር አለ። ምናልባት እንደ ምንደርደሪያ እንደ መግቢያ የፊልድ ማርሻሉ በፋኖ ላይ የሰነዘረው ሀሳብ እንዴት ታየዋለህ? በሰኔ ሰላሳ ሁለተኛ ዓመቱም እየመጣ ስለሆነ ከፋኖ ምን ይጠበቃል የሚለውን ቀጥያ አስከትላለሁ። ይህ እንዴት ገመገማችሁት? ማርሻል አመሰግናለሁ። ወደመ ገኝ ይሰማለን ትሰማለሁ ቅሞ በጠጣ ቁጥር የሚዋራው ነገር ከቁብ ነገር ና ከቁ ባይቆጠር፣ በመጀመሪያ ደስ ይለኛል። ምንድነው ሀያ ሰባት ዙር ሀገሪቱ ያላትን እግረኛ ታዋጊ ሰራዊት መካናይዝድ፣ መሳሪያ እና የአየር ኃይል ጭምር ሀያ ሰባት ዙር ወደ አካባቢያችን አስገብተዋል። ሀያ ሰባት ዙር አስገብተው የት እንደደረሰ አይታወቅም። አሁንም ሕፃናት በየአካባቢው ከትምህርት ቤት ከመዝናኛ ቦታ ከተለያየ ሁኔታ ውስጥ ያሉ እድሜያቸው ገና ለመሰረታዊ ትድና የማይበቁ ህጻናት እየታፈሱ በግድ ወደ መሰረታዊ ትድና እንዲወስዱ እየተደረገ ነው። በእነ አብይ አህመድ የዓለም አቀፍ የጦር ወንጀል ነው። እነሱንም ወደ አፈሳ እንዲገቡ ያደረጋቸው ለእኛንም እንድንታጠቅ ያደረገን የእነሱ ከጥላቻ የመነጨ አማራን ለማጥፋት ለማድቀቅ ያለመ ፕሮጀክታቸው ነው። ይህን አክሽፈናል። ስለዚህ ሰኔ ሰላሳ ሀምሌ ሰላሳ የሚባል እንደ ወላድ በቀጠሮ የሚጠናቀቅ አለም የእኛ ጦርነት ምናልባት ራሳቸውን እያፈለስን የእኛን አቅም እየገነባን ያለንበት ሁኔታ ስላለ የእኛ ግምገማ አዚያረን ያለ ነው። ከፍተኛ ቁጥር ያለው ሰራዊት እየገነባን ነው። ከፍተኛ ቁጥር ያለው የቡድንና የናስወከፍ መሳሪያ ከራሳቸው ከና ብዬ የታጠቅን እኛ አቅም ግንባታ እነሱን እያፈረስ ናቸው። ስለሆነ ይሄ የእነሱ ቅዠት እና በህልማቸው የሚመኙት ተሰብስበው ለብቻ የሚዋሩትን ነገር ነው። አልፎ አልፎ ወደ ሚዲያ የሚወጡት ከቁባ ይቆጠር ባይነኝ ወንድማ መልካም እንግዲህ ምን ታስቧል የሚለውን ጥያቄ ላንሳ። በዚህ ሁለት ዓመት ውስጥ የመንግስት ኃይሎች በሰነዘሩ ጥቃት በተለይ በድሮና በከባድ መሳሪያ ብዙ ንጹሐን ዜጎች ሲቪሊያንስ እንደተገደሉ አገር በቀልም ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶች ይገልጻሉ። ኤኤ በተለይ አሜሪካ የሚገኘው የአማራ መብት ተቆርቋሪ ድርጅት ከሦስት ሺህ አምስት መቶ በላይ ስም ዝርዝር እነማን እንደሆኑ ጠቅሶ በድሮን ጥቃት የተገደሉ በከባድ መሳሪያ ጭምር ምናልባት በዚህ ሁለት ዓመት ውስጥ በአማራ ክልል ከመቶ በላይ ከሁለት መቶ ሀምሳ በላይ የተቆጠሩ ድሮኖች ቦምብ ጥለዋልና አብዛኛው በትምህርት ቤት ህዝብ በተሰበሰበበት ቦታ ነው። ስንዘግብም ያንን ቆይተናል። ትምህርት ቤቶች ተዘግተዋል። አርሶ አደሩ ማዳበሪያ አላገኘም። በተራዘመ ጦርነት ውስጥ የአማራ ህዝብ እየተቀጣ ነው። ምናልባት በተጻራሪ ድሮ ድሮ ሽምቅ ተዋጊዎች ጊዜ ጊዜ እንዲራዘም በጦርነት ውስጥ ይፈልጋሉ፣ አባላት መልምለው አሰልጥነው ኃይል እስኪያገኙ ያገኙ ድረስ። አሁን አሁን ግን በተቃራኒው የብልጽግና መንግስት ከአባይ ወደዚያ ያለውን ቦታ ዙሪያውን ከቦር ማህበራዊ ረፍት የመንሳቱ አንዱ አካል ሊሆን ይችላል። በተራዘመ ጦርነት ውስጥ ህዝቡን በተለያየ መንገድ በመቅጣት ለፋኖ ያለውን ድጋፍ ማቋረጥ ወሳኝ ነው የሚል እቅድ አውጥቶ እየተንቀሳቀሱ ነው እና እንደው የአማራ ህዝብ የገጠመውን ፈተና በአጭር ጊዜ በመቀልበስ በፋኖ በኩል የሚደረጉ ዝግጅቶች አሉ። ይህንን ሁለት ዓመት ገምግማችሁ በቅጣይ የተያዘ ነገር አለ። በአጭር ጊዜ ነገሩን በመቋጨት ወታደራዊ፣ ፖለቲካዊ አንድ ወጥ አመራር በማምጣት በሌሎችም ጉዳዮች ላይ ምን ታስበዋል? ማርሸት ወንድም አገኝ፣ እንግዲህ የአማራ ህዝብ ዘላለማዊ ረፍት የተነሳ ከምድር ገጽ እንዲጠፋ የተፈረደበት መንግስት መር የሆኑ ተከታታይ ጥቃትና ጦርነቶች የተፈጸሙበት ጅምላ ጭፍጨፋ የታወጀበት ህዝብ ነው። ጦርነቱም ይህን መከላከልን መሰረት ያደረገ ነው። ይህን በቋሚነት ነው የምንከላከለው። አማራን ህሉ ለማድረግ ነው የምንዋጋው የምንታግለው። ስለዚህ አማራን ለህሉ ነድገ ውስጥ ያስገቡትን ጉዳዮች ነው ከአማራ ህዝብ ትከሻ ላይ የምናዋርድበት። በዚህ ጦርነት ሂደት ውስጥ እኛ የምንዋጋው አለም አቀፍ የጦር ህግ ጠብቀን ነው። ለምሳሌ መሰረተ ልማት ውድመትን በመከላከል የንጹሀንን ጭፍጨፋ በመቀነስ የንጹሀንን ሞት የምንይዛቸውን የምንማረካቸውን የምናስከዳቸውን የጠላት ኃይሎች ተገቢውን እንክብካቤ በማድረግ ወደ አካባቢያቸው በመመለስ እነዚህ ዓለም አቀፍ የጦር ህጋ ሟልትን ነው እኛ የምንዋጋው። በተቃራኒው ስርአቱ እንደ አማራንም በጠላትነት ፈርጎ በጅምላ እየጨፈጨፈ መሰረተ ልማት እያዋደመ የኢኮኖሚ ሳቦታጅ ውስጥም እንደዚሁ አቅሞ የቻለውን ሁሉ በማስገባት ሀገሪቱ የካፒታል በጀት እንዳይኖራት በማድረግ ማዳበሪያ መሰል ለሰፊው ማህበረሰባችን ግብአት እንዳይደርስ በማድረግ ፍትህ፣ የተሟላ ፍትህ እንዳያገኝ ማህበራዊ ረፍት በመንሳት በተለያየ አካባቢ አካሄድ የሳቦታጅ መንገዶችን እየተጓዘ ያለበት ሁኔታ ነው ያለው። እኛ ይህንን ለመከላከል የመጀመሪያውም የመጨረሻውም መፍትሄው መንግስት መሪ የሆነው ስርዓት መሪ የሆነውን የአማራን ጭፍጨፋ በቋሚነት ለማስወገድ ስርዓቱ መውደቅ አለበት። መደብደቢያው ይሄ ነው። ይህ ስርዓት ፀረ አማራነት ተጠንሶ ፀረ አማራነት ተወልዶ አድጎ እዚህ የደረሰበት ስርዓት ከስር ከመሰረቱ ተነቅሎ ወድቆ ህዝባችን መንግስታዊ እረፍት እስከሚያገኝ ድረስ ትግሉ መቀጠል አለበት፣ ይቀጥላል። ለምን ይሄ ትግል ሳይቋጭ በስርዓት መፍረስ ላይ ካልተመሰረተ ይሄ ትግል በአሸናፊነት ካልተጠናቀቀ አማራ የሚባል በኢትዮጵያ ምድር እንዲኖር አይፈቀድለትም። መሬቱን ይወስዱበታል፣ ህዝቡን ያፈናቅሉታል። በሌላ በምስራቅ አውሮፓ፣ በመካከለኛው ምስራቅ እንዳየናቸው ታሪክም እንደከተበው ሀገራትና ህዝቦች እንደምንሆን ግልጽ ነው አማራዎች። ስለዚህ ማሸነፍ አለብን። ምርጫችን ይሄ ነው። መልካም። የመጨረሻ ጥያቄ ላድርገው። በቅርቡ ያው የአማራ ፋኖ ብሔራዊ ኃይል ተመስርቷል። አራት አደረጃጀቶች የወሎው፣ የሸዋው፣ የጎጃሙና የጎንደሩ ውደት የፈጠሩበት አመራሩ ተገናኝቶ መክሮ አንድ ኃይል እንዲወጣ አድርጋቸዋል። ምናልባት አመራር በመፍጠር በማውጣት ሊቀመንበር፣ ወታደራዊ፣ ፖለቲካዊ፣ የዲፕሎማሲ፣ የህዝብ ግንኙነት፣ የፋይናንስ መዋቅር በመዘርጋት ምናልባት ድርጅታዊ ቅርጽ ይዘዋል ወይ? አንደኛው ጥያቄ ነው። ምናልባት ይሄ ከያዘ በቀጣይ ከሌላው ማህበረሰብ ጋር ወደቱ በአንድ መልኩ መምጣቱን ተናግራቸዋል። አመራር በመፍጠር ግን እስካሁን ያልተሰማ ነገር አለ። ኦፕሬሽኖችን አሁን በጋራ ነው ወይ የምታካሄዱት? ለሌላው ማህበረሰብስ ከዚህ ጋር በተያያዘ ፋኖች ምን እያደረጉ ነው የሚለውን ጥሪ ማድረግ የምትፈልግ ከሆነ እሱ ልስጥህ። ሶስት ነገሮችን አጠቃላይ እየጠቁት ለዚህ ምላሽተኝ በጣም ጥሩ እንደማገኝ እንግዲህ በመጀመሪያ እኛ የጀመረው ጦርነት ራስን የመከላከል በየአካባቢያችን የገባውን የናብይን ወራሪ ኃይል የጅምላ ጭፍጨፋ ሲፈጽምብን እራሳችንን ለመከላከል ነው። አማራ እንደ ሕዝብ በየአካባቢው ራሱን አደራጅቶ ሞቢላይዝ አድርጎ ራሱን በየአካባቢው የጀመረው ትግል በመሆኑ አደረጃጀቱም የጀመረው ከየመንደሩ ከየአካባቢ በመሆኑ እሱን አሰባስቦ ወደ አንድ ወደ ተጠና የፖለቲካ አጀንዳ ወደ አንድ የፖለቲካ ፕሮግራም ቀርጾ አንድ አይነት መስመር ያለው ድርጅት ፈጥሮ መዋቅራዊ አካሄድን መሄድ አስቸጋሪ የትግል ፈተና ይጠይቃል። ስለዚህ ይህን ተፈጥሯዊ ፈተናች ባለፉት ወራት ለበርካታ ጊዜ በተደጋጋሚ ባደረግ ነው አካሄድ እያጠራን እያጠራን የጠላተል እኮ ይዞ የመጡንም ሀይሎች ፊልትራት አርገን እንደዚሁ ብለ ፍርድ አደባባይ እንዲቆሙ አድርገን እውነተኛውን አማራን ነጻ የሚያወጣው እውነተኛ መስዋዕትነት የሚከፍለውን የህዝብ ወኪል የሆነውን አደረጃጀት ፊልተራውት አድርገን ወደ አንድ መስመር አምተን አለሁ። ስለዚህ ከታች ከመንደር የጀመረውን አደረጃጀት ወደ አንድ ወደ ፖለቲካ ማዕቀፍ ወደ አንድ ድርጅታዊ ማዕቀፍ ለማምጣት የፈጀብን ጊዜ ነው እስካሁን የፈጀው። ይሄ ደግሞ አሁን የፈጠርነውን ኮማንድ ሴንተር ወደ ተጠና ድርጅታዊ ምደባ ለመውሰድ እና ወደ ተጠና አማራዊ ወደሆነ ግዙፍ የአማራ የማታገያ ድርጅት ለማድረግ ከፍተኛ ስራ እየተሰራ ነው። የሰነድ ስራ አብዛኛው ቴክኒካል ጉዳይ ተጠናቋል። ዘመቻ በጋራ ማወጅ ብቻ አይደለም። ኖ ፍላይ ዞን ኖ ጎዞን እንፈጥራለን። ስርአቱን በአጭር ውስጥ ለመጣል አወዳደቁን ለማሳመር ከፍተኛ ጥረት እያደረግን ነው። ምናልባት በቅር ደረጃ ህዝባችንንም ሞብላይዝ ለማድረግ ከፍተኛ ስራ እየሰራን ነው። ምናልባት ይሄ ስርዓት በህዝብ የተጠላ ነው። ኢኮኖሚ የሌለው ስርአት ነው። ወታደሩ እየፈረሰ ረዲ ትጥቁለኛ እያስረክበ ያለበት ያለ ስርዓት ነው። ፖለቲካና ዲፕሎማሲ ቻናልም የሌለው ስርዓት በመሆኑ የተዳከመ ስርዓት በመሆኑ ህዝብን ሞብላይዝ አድርገን በምናረገው የክተትና የመክት ጥሪ ይህን ስርዓት እስከ ወዲያኛው የምናፈርስ ሲሆናል። ቀጥሎ ያለው ነገር እንግዲህ ከኛ ህዝብ የሚጠበቀው የመጀመሪያው የነፃነት ወኔን መሸከም፣ ስንጥን መሸከም እያንዳንዱ የአማራ ወጣት አለበት ሀገሪቱ በዓላማ ሀገሪቱን የሚገዛ ስርዓት በዓላማ መሀይም ያደረገው በዓላማ ድሃ ያደረገው በዓላማ ስራት ያደረገው የኢትዮጵያ ወጣት የአማራ ወጣት ጠዋት ከእንቅልፉ ተነስቶ የሚበላበት የሌለው የዳቦ የሌለው ጠዋት ከእንቅልፉ ተነስቶ የሚሄድበት የሌለው የኢትዮጵያ ወጣት ወይም የአማራ ወጣት ይህንን ዘራፊ ይህንን ጨፍጫፊ የሀገሪቱን በጀት ለጦርነት የሚያውልን ስርዓት ታግሎ ከመጣል ውጭ ሌላ ምንም አይነት ምርጫ የለው። ሻንጣ ተሸክሞ ዘንቢል ተሸክመው ወይም አሮጌ ቦርሳ ይዞ በሱዳን በሊቢያ ተሰዱ አረብ ሀገርና አውሮፓ መግባት ምርጫው የመጀመሪያውና የመጀመሪያው የሉና ቁልፉ መፍቻው ያለው የችግሩ መፍቻ ያለው ይህንን የዘራፊዎችና የማሀይሞች ሀገርን በጦርነት አሮንቃ ውስጥ አስገብተው ሀገሪቱን እያቆረቆዙ ያሉ ማፊያዎችን በመስዋዕትነቱ በደሙ በትግሉ በብርቱ ክንዱ ደቁሶ ማባረር ነው። ቀጥሎ ስለ ሰላም ቀጥሎ፣ ስለ ሀገር እድገት ቀጥሎ፣ ስለ ትምህርት ትራ ፈጠራ እንነጋገራለን፣ እንደ ሀገር ማለት ነው። ስለዚህ እያንዳንዱ አማራ ብቻ ሳይሆን እያንዳንዱ ኢትዮጵያዊ ይህንን ሀገር የሚያቆረቁዘውን ስርዓት መጣል አለበት። ለዚህ ደግሞ የአማራው ትግል ግንባር ቀደም ሆኖ ዋጋ እየከፈለ ስርዓቱን ፊትለፊት ተጋፍጦ የሚገኝ በመሆኑ አሁን ባለው ተጨባጭ ሁኔታ ማንኛውም አማራና የኢትዮጵያ ወጣት ከአማራ ፋኖ ጎን በመሰለፍ ብቻ ስርአቱን ጥሎ እስኪ ብር የሆነች ሀገር መገንባት የሚመኛትን ሰላም የሚመኛትን ድህነት የተወገደባት ሀገር ማምጣት ይችላል የሚል እምነት አለኝ። ወንድማ በጣም አመሰግናለሁ ፋኖ